አንዳንዴ ከፖለቲካውም ከማህበራዊ ህይወቱም ከጭቅጭቁም ከንዝንዙም ከሰላማዊ ህይወቱም ወጣ ብሎ ለተወሰኑ ቀናቶች ራስን ማዝናናት መንፈስን ያድሳል። እኔ እጅግ በጣም የገረመኝ ነገር ምንድን ነው? የእሱ ሞት ሳይሆን በሱ ሞት የሚሳልቁ የሚቀንሉ ሰዎች ናቸው። ሰው በህይወቱ ውስጥ የፈልጉን አመለካከት ነው፣ ሌሎች የፈልጉን ሃይማኖት ሊከተል ቻል። የፈለገውን ደግሞ የፖለቲካ አቋም ሊኖር ቻል። የፈለገውን የፖለቲካ ፓርቲ ሊቃወመ እና ሊደግፍ ቻል። እና በሱት እንኳን ሞተ የጭራቅ እንደዚህ ወያኔ ምናምን የሚባል ነገር። አሁን እኮ እኛ እኔ በሰራት ቪዲዮ ላይ እኔ እንደ ሰው ስላዘንኩ ነው። እንደ ሰው የተሰማኝን ሀዘን ነው። ኢትዮጵያ ውስጥ ደግሞ እጅግ ታዋቂ ነው፣ ይታወቃል። ማንም የማያውቀው ሰው የለም፣ አብዛኛው ሰ ያውቁታል። ከድሩ ከዘጠኝ ሰማን ምናምን ቢት ከድሩ ዘፈኑ ጀምሮ ኢትዮጵያ፣ አሁን ደግሞ በፖለቲካ እንቅስቃሴ ውስጥ በሚያደርጋቸው እንቅስቃሴዎች በጣም ይታወቃል። ይህ ያለ እውነታ ነው እና እኔ ሲሙት እንግዲህ ፈጣሪ ለወዳጆቹ ለዘመዶቹ ጽናት ይስጣቸው ማለት ምንም ይሄ እንትን ነገር አይደለም። እሱም በደግፍ አይደለም ምናልባት እሱም ፖለቲካ አቋም ላይ ኖር ይችላል እና የእሱን የደግፋቸው ነገሮች እኔም እደግፋለሁ ማለት አይደለም። ነገር ግን ደግሞ ሰው ሲሞት እንግዲህ ፈጣሪ ነፍሱን በገነት ያንሮ ማለት ምንም ይሄ አጣት ነው ብዬ ማስመር አይደለም እና ብዙ ሰዎች በዚህ ሞት እንደተደሰታችሁ ጭራቅ እንኳን ሞት የወያኔ ታላላኪ ምናምን ነበር። እናንተም ብኮይ ጊዜ ላይ የሆነ ፖለቲካ ፓርቲ ደጋፊ ናችሁ። በምታወራቸው እና በምታደርጋቸው ነገሮች ሌሎች ሰዎች ደግሞ አይደግፉም፣ አይፈልጉም ይሄን እናንተ እናንተ ራሳችሁ ብትሞቱስ? እኔ እኮ ግርም ነገር እኔ በጣም በእውነት በጣም ሼም ነው ያሰኝ። ያንዳንድ ሰዎች በሚጽፏቸው ኮሜንቶች ላይ ገብቼ ሳየው ነው በጣም ነው የገረመኝ። እና የፈለገ የት ነገር ቢሆን ሰው ነው፣ በቃ አለፈ፣ ሞተ ብቻ። በህይወት እያለ ከእሱ ጋር መከራከር የፈለግክ ከሆነ ሳ ማንጸባረቅ ትችላለህ። ግን ሰው ከሞተ በኋላ ሞተ፣ በቃ ሬሳ ነው፣ ፈጣሪ ነፍሱ መገነዝ፣ በቃ ይባላል፣ አለቀ። ይሄ ኢትዮጵያዊነት መልካምነት ነው ያለውን እኛ እንኳን አብዛኛው ሰው ደግሞ ክርስቲያን ባይ ነው፣ ክርስቲያን የሚባል ሰው ነው። ክርስቲያን ክርስቲያኒቲ ምንድን ነው? ክርስትና ኮ ድሮ እንደዚህ ተብሎ ተጽፎ ነበር አለ ጌታ ኢየሱስ ክርስቶስ ራሱ፣ የሚወዷቸው ውደዱ፣ የሚጠሏቸውን ደግሞ ጥሏቸው አለ እኔ ግን ነገራቸዋል። የሚወዷቸው ነው የሚጠሏቸው፣ ጠላቶቻችን ወዳጆቻችን ውደዱ ነው አይደለ? ዞሮ ዞሮ ሰው ከሞት ክንካለ በኋላ ደግሞ እኔ በጣም ይሄ ያሳፍራል። ሰዎች እዚ የሚሉት ጭራሽ ነው ይሳደባል። ይሄ ቪዲዮ ነው ነውሳረብ ነው ተብሎ ስ ደግሞ ስራዬ ነው ዩቲበ በቃ እንደዚህ አይነቱ በመክታ ምርጃዎች ማድረስ የኔ ስራ ነው እ ምንም ከሱ ጋር ማቅ አላውቅም። ጀመሪ ሶሻል ሚዲያ በቀብር ጊዜ ነው ያልኩት። ግን ደግሞ ሳየው ፕሮፋይልን ሳየው ብዙ ሰው ታዋቂ እንደነበረ እና ብዙ የሚያደርጋቸው ነገሮች ተጽዕኖ ፈጣኝ እንደነበረ ነው እኔ የማቀውና፣ እኔ በጣም አዝኛለሁ። ማለት በተለይ ውጭ ሀገር ላላችሁ እኔ እናንተ እንደሰው በሱ ቦታ ሁናችሁ ብታስቡ፣ እናንተ እንደዚህ አይነት ሀዘን ቢገጥማችሁ አስቡ ስ ከቤተሰቦቻችሁ፣ ከዘመዶቻችሁ ርቃችሁ በባዕድ ሀገር ያላችሁ ውጭ ሀገር ያላችሁ የሆነ ነገር መጥፎ ነገር ሲገጥማችሁ ወይ ባለጆቻችሁ ወይ ዘመዳችሁ ሲያርፊባችሁ፣ ወይ ራሳችሁ የምትሉ በሱ ቦታ ሁናችሁ ለማሰብ እነዛ ማሰብ ጥሩ ነው ብዬ ነው የማስበው። እና እኔ በእውነትም እንደዚያ መጥፎ ኮሜንት የሚጽፉ ሰዎች በጣም አዝኝ ያለው። በእርግጥ ይባላል፣ አሁን የሚባላል ጥሩ ነገር አልሰራም፣ ግን ፈጣሪ ነፍሱ በገነት ነው ዋለቅ፣ እንደዚያ ይባላል።